ዳቶድ ካንተልሽ ተው ተው የተሰነጣጠቀውን አስፋልት ክረምት ሲመጣ እና ይሰራል እንደተለመደው እንግዲህ ያው እኛ ጋ እንደሚደረገው ይመስለኛል።

አየሩ ሲቀየር ሁሉ ሞደር ብቻ ይወጣል ወኪ ያረጋል። በሳይክል መሄድ በሳይክል ይሄዳል። እንደዚህ የሚሮጥ እንደዚህ እየሮጠ እንዲ ወጥና ላቡን ያቃጥላል። እኔ ደግሞ በሳይክል አቃጥላለሁ። ናይስ አቤት ቤት ንፋስ ዛፎቹን ቅጠሎቹን ሁ አረጋግፏል። ነፋሱ እችን ደግሞ ጠዋት ብታያት ቅዝቃዜው ወደ ላይ ቀዝቅዘው ሲተን በረዶው ሲተን ነው የሚታየው። ቅጠሎቹ ረጋግፈዋል። ድዝ ለንተ አሁን ሰዓቱ ቅጠሎቹ የሚረጋግፉበት ነው። ይቺ የመስመር ባስ ነች። የአካባቢው ኖ ኖ ኖ እንዳትወልቅ። እቺ ወደ ሮተርዳም ምትሄድ ናት። እቺም የመስመር ባስ ነች። ረዥም እየተዝናና ነው ምትሄደው። ብቻህን ት- ትችላለህ። ባዶ ባሱም ሊሄድ ይችላል። ሰው የለም ምናምን ብሎ አይቆምም። ሰአቱን እየጠበቀ በሰአቱ ይነሳል፣ በሰአቱ ይመለሳል። ደርሶ መልስ ሰው ባይኖረውም አይመለከተውም። ሰዓታቸውን እየጠበቁ መመላለስ ነው፣ ህግ ነው። እኛ ጋ አረ ሰው የለም ሌለና ሰው እስኪሰበሰብ ሰበሰብቁ ቆሞ ይጠብቃል። ስለ ስራ ይጨንቁ እኛ ጋ ቢሆን። እዚህ ግን ያው ቅድሚያ ሰው ነው ይላሉ ያው ስራ የሚሄድ ሰው ስለሚኖር የተለያየ ሰዓት ስለሆነ፣ ስራ ከሰዓት የሚገባ አስር ሰዓት የሚገባ ጠዋት የሚገባ ሌሊት የሚገባ ምናምን እያሉ አላቸው። እንግዲህ ያው ስራ ስጀምር ነው። እሱም በደንብ ማስረዳችሁ። ለጊዜው ተማሪ ተማሪ ተመራማሪ እያልኩኝ ትምህርት ላይ ነኝ። ሰው ዞ ይላል አየሩ እንዲህ ሲሆን ደግሞ እኛ ለሳይክለኞች ጤናችንን ለመጠበቅ ይጠቅመናል። ጤናችንን እንጠብቃለን። በሳይክል ላትላትላትላት ብለን ያት ደርሶ መልስ። ያው ባሶች አሉ፣ ግን በሳይክል ደግሞ ላሳልፈው መኪና ከኋላ እየመጣ ስለሆነ፣ ካልሆነ ከእኔ ኋላ ብቻ ነበር የሚሄደው፣ እኔን አልፎ አይሄድም ነበር። እጭ የሳይክልና የመኪና ቦታ ነች፣ ግን ቀድሚያ ለሳይክል ነው። ሳይክል ከፊት ካለ አልፈኸው አትሄድም፣ አልፎ አይሄድም ባለ መኪናው ማለት ነው። ስለዚህ አንተ ደግሞ ወደ ዳር ትሆነና ያ መተሳሰብ ተሳልፈዋለ ስለምደዝብት ወይዘሩን ያየውና ሩጫ ወዲያው ሩጫ ሩጫ በጣም ነው የሚወዱት። እኛ እንሮጣለን እንላለን እንጂ ልክ አየሩ ሞቀ ካለ ፀሐያማ ከሆነ ሩጫ ወዲያው የሚቀድማቸው የለም። እስካሁን እንኳን ስንት ሯጫ ያያቸው የሃና ሊንክስ ወደ ግራ ታጥፋለሁ። ያኛው የአስፓልት ስለሆነ መኪናዎች ስለሚበዙበት ለኔ ምችኛው አቋራጭ ስለሆነች ወእ ትልና በዚህ ጋር ትገባለ። ያው ምልክት እያሳየው አይደለም ከኋላ ላይ ምንም ነገር ስለሌለ እንጂ ስትሄድ አቅጣጫ ታሳያለ። ወደ ግራ የምትታጠፍ ከሆነ ጀን የግራ ወደ ቀኝ የምትሄድ ከሆነ የቀኝ ጠያረቅ እያሳየ ነው የምትሄደው፣ እንጂ ያለ ምልክት ሄድክ፣ ከኋላ ሳይክል ወይ ሞተር መጥቶ ትላተማለ ማለት ነው። ምክንያቱም ፊት ለፊት የምትሄድ መስሎት አንተ የምትታጠፍ ከሆነ እሱም ታጣፊ ሊሆን ይችላል። ቻው ትባባላለን። ስታይን አንድ አስር ደቂቃ ቀድሜን የወጣሁት። በዚች ቦታ ትንሽ አስፓልቷ ችግር አለባት፣ የመጣሁባት፣ ገጭ ገጭ ታደርጋለች። ቤተሰብ አያችሁት? የኛ ሰው፣ ጥቁር ሰው፣ አፍሪካዊ። አሁን የባቡር ቦታ ደርሻለሁ። ቀይ መብራት ላይ ደርሻለሁ። ቀዩ ጋር ስደርስ ቆምና ቢጫዋን ነካታለሁ። ከዛ መኪና ከሌላ አስቁሞ ያሳልፈኛል፣ መኪና ያይና